ቤተሰቦች እንዴት አላችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁም ባላችሁበት፣ እኛ በጣም ሰላም ነን፣ እግዚአብሔር ይመስገን። እንዴት ናቸው ሰላማችሁ? እንዴት ናችሁ? ቤተሰቦቼ፣ ደህና ናችሁ? እኛ በጣም ደህና ነን። ሰላምታ ትቆጥባለች። ይኸውላችሁ፣ በደንብ ስታፍታተሽ እንዴት ናችሁ ምናምን ብለሽ ነው ቤተሰቦችሽ ሰላም እያቸዋለሁ ላቸዋለሁ፣ አንተ ነው ማትላቸው፣ አይን ይማላሉ። ዞሮ እንዴት ናችሁ? እኛ በጣም ደህና ነን። ሁሉ ነገር ሰላም ነው? ጥሩ እየሄደላችሁ ነው? እንደ ሁልጊዜውም ደግሞ እንደምንላችሁ ላይክ ሰብስክራይብ፣ ኮሜንታችሁን አድርጉ። አንድ ቻሌንጅ ሰጥቻችሁ ነበር። እንግዲህ እሷን ቻሌንጅ ታሳኩልኛላችሁ ብዬ አስባለሁ። እናቴ ከመውለዷ በፊት 50 ሺህ አስገብተናት፣ እንዴት ነው የምን ስጦታ ነው የሚባለው? ለልጇም እንኳን ደህና መጣሽ ነው፣ ለእሷም ደግሞ እንኳን ተገላገለች፣ እንኳን ማርያም በሰላም ገላገለችሽ የሚል ስጦታ እንዲሆንላት ስለምፈልግ ይህ ነገር እንድታሳኩልኝ ጠይቃቸዋለሁ። አብዛኛው ሰውም እንደዚህ አይነት ነገር ኮሜንት ላይ ስለምናወራ ፑሽ ፑሽ ፑሽ ፑሽ ነው የምንለው። እሱን እናሳካለን። ዞሮ ዛሬ ምን አሰብን መሰላችሁ? እኔ ነኝ ያሰብኩት አክቹዋሊ ሱ በተንኮል ይ ይሄ ተንኮል ሳይሆን እንደው ፈን እንፍጠር ነው እኔ ትንሽ እንዝናና በሚል ነው እንጂ ሌላ አይደለም። ያው ርጉዚትም ደግሞ በደንብ መዝናናት ስላለባት እሷ ማስጨነቅ ነው የምታውቀው እንጂ ወንድሟ ምን አሰብን መሰላችሁ ትንሽ እንዝናናበት ብለን አሰብን። ምንም በሚያውቀው ነገር የለም። የክፍለ ሀገር ልጅ ነው፣ ገና ከክፍለ ሀገር እንደመጣ ነው። አንዳንድ ነገሮች እንዲሁ ስናወራና ምናምን የሚያወራው ነገር የሚያረገው ነገር ያዝናናኛልና እስቲ ይሄን ነገር ደግሞ ለምን ወደ ካሜራ እናመጣው የሚል ሐሳብ እኔ መጣል እና ልናስጨንቀው አይደለም። ያው ልጁ በተፈጥሮ መጨነቅ የሚወድ ልጅ ነው፣ ግን አሁን እናስጨንቀው ነው የሚባለው ነው፣ ነው። ቪዲዮ ላይ ቪዲዮ ላይ ላይ ይታይሻል። እንግዲህ እኔና እናት እሱ ፊት ልንሳሳም ነው። እንግዲህ የሱን ሪያክሽን እንዴት ሊሆን ይችላል የሚለው ነገር ነው ያሰብነው። አሁን አጋጣሚ ልክ ካሜራውንም አርገን እየተቀረጸ ይሁን አይሁን ብዙ የሚያውቀው ነገር የለም። ግን ያው ሁልጊዜ ካሜራ ስታንድ ባይ ሆኖ ስለሚቀመጥ ቤት ውስጥ ኖቲስ ያደርጋልና እና ስለዚህ ስለዚህ ምንድነው የሚሆነው የሚለውን ነገር ገና ሳስቦ ለራሱ ያው ያዝዳና፣ አይ ነው ገና ሳስቦ ምን ሊሆን ይችላል? እሺ ምን ይሆነው? እነዚህ ሰዎች ምን ምን ይመስል እንደዛ ነው። ግን እንዴ አማቷል እንዴ ስቶ ይወጣል ምን ይሆነው እና ብሎ የሚሆነው ነገር ገና ሳስበው እያዝናለሁ። አይ ቲንክ እንግዲህ ትዝናንበታላችሁ ብለን እናስባለን። ባለፈው ያደረግነውን መቼም ታስታውሳላችሁ። አስጨንቀነው ነበረ፣ ጭራሽ ያልጠበቀው ነገር ያደረግነው ዞሮ። አሁን ግን የምናደርገው ምንድን ነው? መቼም ሚስቴን የመሳም መብት አለኝ ያው እሱን ስል ግን በአደባባይ ደግሞ አይቶም ማያቅ እንደሱ አይነት ነገር እና አንዳንዴ ስንላፋ ወይ የሆነ ነገር ስናደረግ ምናምን የሆነ የሚያሳየው ነገር ያዝናናኛል። እና እስቲ ደግሞ ለኦዲንሳችን፣ ለተመልካቾቻችን፣ ለቤተሰቦቻችን እናሳያቸው እና ካዝናናችሁ እንግዲህ እንደተለመደው ላይክ፣ ሰብስክራይብ፣ ኮመንት ታደርጉልናላችሁ። ቪዲዮአችን ትንሽ ቀንሷል አይደል? እኔ ምን እንደሆነ ራሱ ሊገባኝ አልቻለው። አይ ኤንዌይስ ተመስገን ማለት ነው። ዛሬ ባይታይ ነገ ይታያል ብለን እናስባለን። እንግዲህ አልተመቸው ሰው ሊኖር ይችላል፣ ወይ ደግሞ ማሻሻል የሚኖረው ፕራንክ እንደምናበዛ ይገባኛል። ትንሽ ደግሞ ወደ ሰርፕራይዙ ወደ ቁም ነገሩ ማዘን ብሎ አይነት ነገር ይመስለኛል እኔ እንደገባኝ ከሆነ ግን፣ እሱን እናደርጋለን። በተለይ የሚመለከተው ማንን ነው? እሳቸውን ነው። በፕራ በሌሊትም በምንም የሚያሰቃዩኝ እሳቸው ስለሆኑ ለዚህ እሳቸውን ነው በደንብ የምካዱ። ወደ ቪዲዮ ኒል ልጁም ሳይመጣ ቶሎ ቪዲዮአችን ኦልሬዲ ሴታርኩ ተስተካክሏል። ማቅረብ እና ማረቅ ነው። አንድ ብቻ ቀረብ እናደርገዋለን። እንራቅ እናደርገው እና በደንብ ምንም የምንነካካው ነገር የለም። የአቢን ሪያክሽን እናያለን በደንብ ሁሉ ነው። ስለዚህ እንደ እናያለን የምንዝናና ይመስለኛል። ለሳቂ እናያመልጠኝም ሁሉ በመሃል በጣም እታገላለሁ ብዬ አስባለሁ። ቪዲዮውን እንከታተል እንግዲህ እስኪመጣ ተዘጋጅተን እንጠብቀዋለን። ቦታችንን እናመቻችና ከዛም የሆነውን ማየት ነው። ላይክ ማድረጋችሁ አትርሱ። እንወዳችኋለን።

አይኸው እንደው ምንም ይኸው ካሜራ ማስተካክልን አስቀምጠናል። እ ዞር አስተካክልን አስቀምጠናል። አንተን ለማሳፈር ነው። የባለፈው አይነት አይነት ማለት ነው እዚህ ላይ አትራንካው የባለፈው ልታግዝ ነበር ዛሬ ልታርግ ነበር። በጣም ገረመኝ። ዲም እንደዚህ ሆና ብዬ እንድንጣልኩ በቃ አንተ ሀገር የተንፈር ወዳጅ የለም። እኛ ጋር እንደዚህ አይነት የለም የለ ዞሮ፣ ምንድን ነው ይሄ አሁን? እኔ በበኩሌ በጣም ተዝናንቻለሁ በእውነት ቤተሰቦቻችን፣ እኔ በጣም በጣም ነው የተዝናናሁት። ዞሮ አንተን ለማሳፈር ነው ይሄን ያደረግነው፣ እንዳትሳቀቅ። እሺ እሺ። በሀገራችን ባህል በቃ አሁን እንዴ፣ እንኳን እየለቀቀኝ እግዚአብሔር እየለቀቀ ቤተሰቦቻችን እንግዲህ እንዳያችሁት ነው እንደነገርኳችሁ ይመስለኛል። አቢ አይናፋን ይመስለኛል። እንግዲህ እኔ በደንብ ስለተዝናና እናንተ ደግሞ ሞር ተዝናናላችሁ ብዬ አስባለሁ። እኔም ከእናንተ ጋር ማየው ቪዲዮ ነው የሚሆን ነው። አንዳንዱን ያው አላየሁትም እንዴት ሲሆን እንደነበሩበት ለመናገር፣ ከዚህ ቪዲዮ ከተቀረጸ በኋላ ምናየው አቢ ፕራንክ ተደርጓል። ፕራንክ ሃይ ማለት እንዴት ነው ነው? ብለሽ አሁንም አገባህ ነው። ፕራንክ በቃ እንግዲህ ምንድን ነው፣ ማሞኘት ማለት ነው። አንድን ሰው የሆነ ነገር እያደረጉ ማሞኘት ማለት ነው። አሁን እኛ እኔ እና እሷ እየተሳሳምን ነው ብለህ የውሸት ነው ያደረግን የነበረው፣ ግን አንተ የእውነት መሰለህ። አሞኘትን አላሞኘትን ነው? እሱኛ ምላችኝ፣ አሞኝታችሁኛል። ስለዚህ ፕራንክ ማለት ማሞኘት ማለት ነው። ስለዚህ ቤተሰቦቻችን እንደዚህ ነው። የዛሬ ቪዲያችን ይህን ይመስለኛል ይመስላል። ተዝናንታችሁበታል ብዬ አስባለሁ። ስለዚህ ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። ቪዲዮውን ካያችሁ በኋላ ማለት ነው። የደውል ምልክቷን ጠቅ አድርጓት። ኤኒ አስተያየት እንቀበላለን። ያው ይህን እንግዲህ በጥሩ መንገድ ታይዋታላችሁ ብለን ነው የምናስበው። ስለሁሉም ነገር በጣም እንወዳችኋለን፣ እናከብራችኋለን። አቢቻው በላቸው።